እኔ ሰልችቶኛል፣ እኔ ስልችት ብሎኛል ማለት ነው። ለምሳሌ አና መሌት ምን ጀልሰት አልቤት አና መሌት ምን ጀልሰት አልቤት ስንል እኔ ቤት ውስጥ መቀመጥ ሰለቸኝ ማለት ነው። አና እኔ፣ ምን ከጀልሳ ወይም ጀልሰት ማለት መቀመጥ ማለት ነው። ጀልሰት ልቤት ቤት ውስጥ መቀመጥ አልቤት ወይም ቤት ቤት ነው። አና መላና ምን ጀልሰት ልቤት ማለትም እንችላለን። አና መላና ምን ጀልሰት አልቤት ትርጉሙ ያው ነው። እኔ ቤት ውስጥ መቀመጥ ሰልችቶኛል ወይም ሰለቸኝ ወይም ሰልችት ብሎኛል ማለት ነው። አልወለድ መላን አልወለድ መላን ልጁ ሰልችቶታል ስልችት ብሎታል ማለት ነው። አልወለድ ወይም ወለድ ወንድ ልጅ ነው። መላን ሰልችቶታል ስልችት ብሎታል። አልቤንት መላና እንላለን ሴት ከሆነች ልጅቷ ሰልችቷታል ልጅቷ ስልችት ብሏታል ማለት ነው። አልቤንት መላና አልቤንት ወይም ቤንት ሴት ልጅ መላና ሰልችቷታል ሰልችት ብሏታል ማለት ነው። እህነ ሃላስ መሌና እህነ ሃላስ መሌና እኛ በቃ ሰለቸን ማለት ነው። እህነ እኛ ሃላስ በቃ መሌና ሰለቸን ወይም ሰልችቶናል።

ጀረበቶ ሞከረችው ጀረቦ ሞከረው ጀረብና ሞከርነው ጀረቡ ሞከሩት ጀርቦ ሞከረው ጀርቢ ሞክሪው። የሞከርነው ምግብ ደስ ካላለን፣ ካልጣመን፣ ካላማረን جربت الاكل بس ما عجبني. እንላለን ጀረብት አልአክል በስ ማዐጀብኒ ምግቡን ሞከርኩት ግን አላማረኝም ደስ አላለኝም ማለት ነው በስ ግን ነገር ግን ማዐጀብኒ አላማረኝም ደስ አላለኝም ማዐጀብኒ አላማረኝም ማዐጀበሃ አላማራትም

ወይም ወለድ ወንድ ልጅ ነው። አልገጡ ወይም ገጡ ድመት ነው። ወ እና ጅሪ ሮጠ። የሮጠችው ሴት ልጅ ከሆነች አልብንት ሻፈት አልገጡ ወ ጅሪየት እንላለን። አልብንት ሻፈት አልገጡ ወ ጅሪየት፣ ልጅቷ ድመቱን አየችና ሮጠች ማለት ነው። አልቢንት ወይም ቢንት ሴት ልጅ፣ ጅሪየት ሮጠች። አግደር አግደር፣ እችላለሁ። አግደር አጂ እሳሐ ኸምሳ፣ አግደር አጂ እሳሐ ኸምሳ፣ አምስት ሰዓት ላይ መምጣት እችላለሁ ማለት ነው። አጂ ማለት እመጣለሁ ማለት ነው ቀጥታ ትርጉሙ፣ በዚህ አረፍተ ነገር ውስጥ መምጣት ብለን እንተረጉመዋለን ካረፍተ ነገሩ ጋራ እንዲስማማ ለማለት ነው። አሰዓ ወይም ሳዓ ሰዓት ነው። ከምሳ አምስት። ይግደር ይግደር ይችላል። ትግደር ትግደር ትችላለች። ንግደር ንግደር እንችላለን። ይግደሩ ይግደሩ ይችላሉ። ማግደር መግደር አልችልም። አና ተዕባና እልዮም መግደር አጂ አደዋም አና ተዕባና እልዮም መግደር አጂ አደዋም እኔ ዛሬ አሞኛል ወይም ደክሞኛል ስራ ለመምጣት አልችልም ማለት ነው። አና እኔ ባና ቀጥተኛ ትርጉሙ ደክሞኛል ማለት ነው፣ ነገር ግን አሞኛል ለማለትም ልንጠቀመው እንችላለን። አሊዮም ዛሬ መግደር አጂ ለመምጣት አልችልም። ደዋም ወይም ደዋም ስራ ማለት ነው። አወል መራ፣ አወል መራ የመጀመሪያ ጊዜ። አወል ማለት መጀመሪያ ወይም አንደኛ ማለት ነው። መራ ጊዜ። ለምሳሌ አወል መራ ሰወይት አልከብሳ ካን ገብል ሰብ ሰነዋት አወል መራ ሰወት አልከብሳ ካንገብል ካን ገብል ሰብዕ ሰነዋት ማለት ለመጀመሪያ ጊዜ ከብሳ የሰራሁት ከሰባት ዓመት በፊት ነበረ ማለት ነው። አልከብሳ ወይም ከብሳ የምግብ አይነት ነው። ይህንን ይመስላል ካን

አወል ዮም አድሁል ሴነማ፣ ዛሬ የመጀመሪያ ቀኔ ነው ሲኒማ ስገባ ማለት ነው። አልዮም፣ ዛሬ ህወ ነው። አድሁል፣ እገባለሁ ማለት ነው። ቀጥተኛ ትርጉሙ ስገባ ብዬ ተርጉሜዋለሁ፣ ለዝ አረፍተ ነገሩ እንዲስማማ ስማማ። ሴነማ ወይም ሴነማ ሲኒማ ነው። ታኒ መራ ታኒ መራ፣ በድጋሚ እንደገና ሁለተኛ ለምሳሌ ታኒ መራ ላትሩሕ ሂናክ፣ ታኒ መራ ላትሩሕ ሂናክ። ሁለተኛ እዛ እንዳትሄጂ ማለት ነው። ላትሩሕ፣ አትሄጂ፣ እንዳትሄጂ። ለወንድ ሲሆን ላትሩሕ እንላለን። ሂናክ እዛ። ተዓሊ ሰልሚ ዐለያ፣ ተዓሊ ሰልሚ ዐለያ። ነይ ሰላም በይን ማለት ነው። ተዓሊ ነይ ወንድ ሲሆን ተዓል እንላለን። ሰልሚ ሰላም በይ አለያ ማለት እኔን እኔን ሰላም በይ ማለት ነው። እኔና አንድ ሰው ብንገናኝና ሰላም ብንባባል ሁለታችንም የምናውቃቸው ብዙ ሰዎች ካሉ ግን በቦታው የሉም፣ ያ ሰው የሚያገኛቸው ከሆነ ሰልሚ ዐለይሆም እንላለን። ሰላም በያቸው ማለት ነው። አንድ ወንድ ከሆነ ሰልሚ አለይህ እንላለን፣ ሰላም በይው ማለት ነው። ሴት ከሆነች ሰልሚ አለይሃ እንላለን፣ ሰላም በያት ማለት ነው። እንዲህ ሲሉን ሰዎች እግሌን ሰላም በይው ሲሉን እኛ ምን ብለን የምንመልሰው ሰላምታ ላኪው ወንድ ከሆነ አላህ ይሰልመክ፣ ሴት ከሆነች አላህ ይሰልሚክ ብዙ ከሆኑ ደግሞ አላህ ይሰልምኩም እንላለን። እጥላዒ እጥላዒ የሚለው ቃል ወደ ውጪ ውጪ ለማለትም ወደ ላይ ውጪ ለማለትም የምንጠቀመው አንድ ቃል ነው። ወንድ ከሆነ እጥላዕ እንላለን። ብዙ ከሆኑ ደግሞ እጥላዑ እንላለን። ለምሳሌ ወደ ላይ ውጪ ለማለት እጥላዒ ፎግ እንላለን። እጥላዒ ፎግ ወደ ላይ ውጪ። ወደ ውጪ ውጪ ለማለት ደግሞ እጥላይ በራ እንላለን። እጥላይ በራ። እንዝሊ እንዝሊ፣ ማለት ውረጂ ማለት ነው። ለምሳሌ እንዝሊ ሚን ደረጅ፣ እንዝሊ ሚን ደረጅ፣ በደረጃው ውረጂ ማለት ነው። ደረጅ ደረጃ ነው። ከላም ከላም፣ ንግግር አትከለም አትከለም እናገራለሁ። አና አትከለም ዓረቢ ለምሳሌ አና አትከለም ዓረቢ እኔ አረብኛ እናገራለሁ ማለት ነው። አና እኔ። አረቢ ማለት የአረብኛ ቋንቋ ወይም የአረብ ሀገር ሰው ማለት ነው። የትከለም የትከለም ይናገራል። ህወ የትከለም አምሃሪ ህወ? ይትከለም አምሀሪ እሱ አማርኛ ይናገራል ማለት ነው። ህወ እሱ፣ አምሃሪ አማርኛ። ትትከለም ትትከለም ትናገራለች ወይም ትናገራለህ ማለት ነው። ለምሳሌ ህያ ትትከለም ከቲር፣ ህያ ትትከለም ከቲር፣ እሷ ብዙ ትናገራለች፣ ብዙ ታወራለች ማለት ነው። ህያ እሷ፣ ከቲር ብዙ አንተ ትትከለም ከቴር አንተ ትትከለም ከቴር አንተ ብዙ ትናገራለህ ታወራለህ ማለት ነው። አንተ አንተ ነው። ጠዋት ገና አይኖቻችንን ስንከፍት ዙሪያችንን በመመልከት ፈገግ እንበል። በህይወት በመኖራችን ከልብ ምስጋና እናቅርብ። ያለንን በማሰብ ደስ ይበልን። ምስጋና የጸጋ መክፈቻ ቁልፍ ነው።